ምናም ሰላም፣ ምክንያት የከበራችን እንዴት ናችሁ? ደና ናቸው። ሾርባል ባል ይሰራሉ ማለት ነው። ሻርያ ይባላል። ጃህዝ ሾርባ እና ይህው ይጨምራለሁ ማለት ነው። ውሀ ጥጃ አለው። ውሀ አልፈላም። ቀዝቀዘ ውሀ ነው። ቀዝቀዘ ውሀ ላይ ነው ማለት ነው የሚጨምረው። ያሳየዋቸው ይህው ማለት ነው። ቆንጆ ነው። ጀሀዝ ሾርባ ነው እየሰራሁ ያለሁት። ላይክ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። ትወዱታላችሁ ማለት ነው። እናንተም ቅመሱት። ዋው ነው የምትሉት ማለት ነው። በጣም ቆንጆ ነው። በጣም አሪፍ ሾርባ ነው። ይጣፍጣል ማለት ነው። ከምሬ ነው የምላችሁ። ከዛ ይሄ ፈልቶ ሲጨርስ ትንሽ እየሁስ ብራ ጣል ታረጉበታላችሁ ማለት ነው። እና ለየት ያለ ጋህዋ ደግሞ ዛሬ እንሰራል ማለት ነው። ጋህዋ ምንድን ነው? ይሄ ሄል ነው ማለት ነው። ውዶቼ ሄል ነው። በዚህ መልኩ አንድ ጨምራለሁ፣ አንድ ጨምራለሁ ማለት ነው። ቅርንፉድ ደግሞ ሁለት ጨምራለሁ። ተረስተነዋል ማለት ነው። ይሄን እየተንተከተከ ነው። ሁለት ፍሬ ጌርፋ ጨም፣ ይሄ ቅርንፉድ ማለት ነው። ይሄ ደግሞ ማዋያ ወርድ ነው። ማያ ወርድ ነው ማለት ነው። ጋህዋ የሚጨምረው አንድ ማንኪያ ሄል፣ ሁለት ፍሬ ቀረንፉድ፣ ማያ ወርድ አይቷል። ይሄ ደግሞ እንትን ነው ማለት ነው። ይሄ ደግሞ ምንድነው መሰላችሁ? ዛፈራ ነው። ዛፈራን ዛፈራን ባንድ ቼ ስለሆነ ተመቸኝቻችኋለሁ አሳይቻችኋለሁ፣ አይደል እንዴት እንዳረኩ። ይሄን ያህል አንድ ጨምር ያለው በፊት ትንሽ ይለመስ ያህል ነው። አሁን ጋዋችን ጨርሰናል፣ ጫርሰናል። ጋዋው ሲፈላ ዝህን ጨምራል ማለት ነው። አንድ ጨርሰናል፣ ጋዋችን አልቋል ማለት ነው። ደግሞ የደረቀና አና ነው ሻይ ለማፍላት አንድ ማንኪያ በዚች ቤች ናት ማለት ነው። አንድ ማንኪያ ብቻ ነው የጨመርኩት፣ ሌላ አልጨመርኩም። ያሳየኋቸውን ብቻ ነው የጨመርኩት። ሻይ ቅጠላለኝ ይሄው የፈላ ነው ማለት ነው። ሾርባችን ይሄ ይመስላል። ሾርባ ስኳር ጨምርበት አለው። የቡና ውሃ ፈልቷል ማለት ነው። ቡና ጨምራለሁ፣ አንድ ስኒ ከግማሽ ማለት ነው። ውርቶቼ እንደ ቡናው ነው። የቡናው እንዳይበቃ ማለት ነው። የቡና ልዩነት አለው አለው ሾርባችን ግን እንዳይፈስ እሳቱን ቀንሰን ገሆ ይመስላል። ይሄ ሻሂ ነው የጠርኩት። ስኳር ጨምሬ ነው የጠርኩት ማለት ነው። ስኳር ጨምሬ ያለው ወጥቼ ሾርባዬ ላይ የሸህርያ ሾርባ ነው ማለት ነው። ሾርባዬ አጠፈዋለሁ ዶች ማለት ነው። እና አሁን ሾርባዬን አጠፈዋለሁም በቅቶታል ማለት ነው። ይህ የመሰለ ነው ሻህርያ ሾርባ ነው። ሰርታችሁ መክዶች ላይክ ሰብስክራይብ ያደረጋችሁ ቤተሰብ ማበረታት የተጎነ ሆኖ ይህን አጠፈዋለሁ ማለት ነው። ይበቃ ዋል እሺ፣ ብዙ አይፈልግም ማለት ነው። የራሱ የተዘጋጀ ጃስ ቡና ይሄ ስህ እየፈላ ነው። ቀስ ብሎ ሲንተከተክ ቡና ይጣፍጣል ማለት ማለት ነው። ቀስ አርኪየሆነው ሰቶን ጓደኞቼ ቡና ይደርሶልኛል ማለት ነው። እንደምታው እንደቀዳ ቡና ይበስሎልኛል ማለት ነው። እና ይሄን ይመስላል ማለት ነው። ውዶቼ ጋሁ ቆንጆ ነው። ሞክሩት። ዋይ ይህው ተዘጋጅቷል ማለት ነው። አሁን ሻሂ እንቀዳለሁ ሻሂ ማለት ነው። እንደዛ አስተካክያለሁ። ሻሂ ጠፋዋለሁ ማለት ነው። ይህ ደግሞ ሻሂ እያፈላሁ ነው። የአንድ እጅ ነገር ከባድ ነው እና ጓደኞች ይናርገ ሻሂ ናና ነው እያፈላሁት ማለት ነው። ቆንጆ ነው እና ሰሩና ሞክሩ እንጠጡ ማለት ነው። ኦኬ ማሰሳሶር ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ማለት ነው፣ ተቀላቀሉ ውዶቼ ማለት ነው። ይሄን በመሰለ ቡና ያፍልቻለሁ እኔ። በነገራችን ላይ የአረቦች ቡና በጣም ወዳለሁ፣ ለምን እንደው ባላቅም ማለት ነው። የአገሬንም ቡና ወዳለሁ፣ ግን የአረቦች ልጆቹ እንትን አይሉ ማለት ነው። እኔ ግን ቡናቸውን ወደዋለሁ፣ ለምን እንደው ባላቅም። እና ሞክሩት ማለት ነው። እና ይሄን በመሰለ መልኩ አፍልቻለሁ ሞክሩ ማለት ነው። ኦኬ ደግሞ ላይክ ማረጋችሁን ምናምን አትርፍ ማለት ነው። ላይክ አርጉ። ላይክ እያረጋችሁ አበረታቱኝ። ሰብስክራይብ እያረጋችሁ ሸር እያረጋችሁ አበረታቱ። ይቆጥኝችሁ ማለት ነው። እና ይህንን ይመስላል ሻሂና ቡና ይናፍልቻለሁኝ። ኑጠጡ ማለት ነው። ኦኬ ለተዘጋጀው ጋር ኑ ማለት ነው። ላይክ ማድረጋችሁ ናት አትርሱ። ሰብስክራይብ እና ሼር እያደረጋችሁ ቤተሰብ ሙሉ ተቀላቀሉ ማለት ነው። ይሄንን በመሰለ ቡናዬ ተፈልተዋል ማለት ነው። ላይክ እንዳትረሱ።